በእስራኤልና ኢራን መካከል ያለው ሁኔታ ሁሌም ቢሆን የዓለምን ቀልብ የሳበ ነው። በቅርቡ በተከሰቱት ክስተቶች ነገሮች ይበልጥ ሲወሳሰቡና ውጥረቱ ሲጨምር ታይተዋል። እስካሁን ድረስ እነዚህ ሁለት አገሮች በቀጥታ ትልቅ ጦርነት ውስጥ ባይገቡም በተኪ ኃይሎች አማካኝነት እና በተለያዩ መንገዶች እርስ በእርስ ሲፋለሙ ቆይተዋል። የቅርቡ ውጥረት ሁኔታ የጨመረው ባለፈው ኤፕሪል ወር መጀመሪያ ላይ እስራኤል በሶርያ የሚገኘውን የኢራን ቆንስላ ላይ የአየር ጥቃት ከሰነዘረች በኋላ ነበር። ይህ ጥቃት በኢራን ከፍተኛ የጥበቃ ኃይል አባላትን ጨምሮ በርካታ ሰዎችን ለሕልፈት ዳርጓል። ኢራን በበኩሏ ለዚህ ጥቃት ምላሽ ለመስጠት ቃል ገብታ የነበረ ሲሆን ሚያዝያ 2024 ላይ እስራኤል ላይ በርካታ ድሮኖችና ሚሳኤሎችን በመላክ ጥቃት ሰንዘረች። ይህ ጥቃት በኢራን ታሪክ ውስጥ እስራኤል ላይ የተሰነዘረ የመጀመሪያው ቀጥተኛ ጥቃት ሲሆን የሁለቱን አገሮች ግንኙነት ወደ አዲስ ምዕራፍ ወስዶታል። እስራኤል በበኩሏ ከዩናይትድ ስቴትስ እና ከሌሎች አጋሮች ጋር በመሆን አብዛኞቹን የኢራን ድሮኖች እና ሚሳኤሎች በአየር ላይ መታ መጣሏን ገልጻለች። ከቀናት በኋላ እስራኤል በኢራን ወታደራዊ ጣቢያ ላይ የመልሶ ማጥቃት እንደፈጸመች ተዘግቧል። የዚህ ጥቃት መጠን እና ጉዳት የተለያየ ዘገባዎች ወጥተዋል። በቅርቡ በተከሰቱት ክስተቶች እና ከዚህ ቀደም ባሉት ሁኔታዎች አንጻር እስራኤል በኢራን ላይ የተወሰነ የበላይነት እንዳላት የሚታዩባቸው ነጥቦች አሉ። ይህ የበላይነት ሙሉ በሙሉ ወታደራዊ ብቻ ሳይሆን ስትራቴጂካዊ እና ዲፕሎማሲያዊ ገጽታዎችንም ያካተተ ነው። የኢራንን የድሮን እና ሚሳኤል ጥቃት ለመመከት እስራኤል የወሰደችው እርምጃ የአየር መከላከያ ሥርዓቶቿ ምን ያህል ውጤታማ እንደሆኑ አሳይተዋል። እንደ አይረን ዶም፣ አሮ እና ዴቪድ ስሊንግ የመሳሰሉ የመከላከያ ሥርዓቶቿ ኢራን የላከቻቸውን በርካታ ኢላማዎች መጥተው መጣል ችለዋል። ይህ የእስራኤልን የአየር ክልል የመጠበቅ አቅም በተግባር አሳይቷል። እስራኤል በኢራን የኒውክሌር መርሃ ግብር ዙሪያ እና በሌሎች ወታደራዊ እንቅስቃሴዎች ላይ ከፍተኛ የሆነ የስለላ ሥራ እንደምትሰራ ይታመናል። ይህ ደግሞ በኢራን ውስጥ በየጊዜው በሚሰነዘሩ ጥቃቶች እስራኤል የኢራንን እንቅስቃሴ የመከታተል እና የማወቅ ከፍተኛ አቅም እንዳላት ያመለክታል። ኢራን እስራኤል ላይ ጥቃት በሰነዘረችበት ወቅት በርካታ ምዕራባውያን አገሮች፣ በተለይ ዩናይትድ ስቴትስ የጸጥታ ድጋፍ መስጠታቸውን አጠናክረው ቀጥለዋል። ይህ ደግሞ እስራኤል በዓለም አቀፍ ደረጃ ያላትን የዲፕሎማሲያዊ እና ወታደራዊ አጋርነት ጥንካሬ ያሳያል። ምንም እንኳን ኢራን ከፍተኛ ቁጥር ያላቸው ወታደሮች እና ሰፊ የጦር መሳሪያ ቢኖራትም እስራኤል በቴክኖሎጂ የላቀና ዘመናዊ የጦር መሳሪያዎች ባለቤት ነች። ይህ ደግሞ በእስራኤል የመከላከያ ሰራዊት ብቃትና ስልጠና እንዲሁም በአሜሪካ እና ምዕራባውያን አገሮች በሚሰጣት የጦር መሳሪያና የቴክኖሎጂ ድጋፍ ይገለጻል። በአጠቃላይ የእስራኤልና የኢራን ውጥረት እጅግ በጣም የተወሳሰበ ሲሆን በቀጣይ ምን ሊሆን እንደሚችል ለመተንበይ አስቸጋሪ ነው። ሁለቱም ወገኖች የራሳቸው ጥንካሬና ድክመት ያላቸው ሲሆን፣ የክልሉና የዓለም አቀፍ ሁኔታዎች በግንኙነታቸው ላይ ከፍተኛ ተጽዕኖ ያሳድራሉ። በእስራኤል ያለው ሁኔታ ሁሌም ቢሆን የዓለምን ቀልብ የሳበ ነው። በተለይ በቅርቡ በተከሰቱት ክስተቶች ነገሮች ይበልጥ ሲወሳሰቡ እና ውጥረቱ ሲጨምር ታይተዋል። እስካሁን ድረስ እነዚህ ሁለት አገሮች በቀጥታ ትልቅ ጦርነት ውስጥ ባይገቡም በተኪ ኃይሎች አማካኝነት እና በተለያዩ መንገዶች እርስ በእርስ ሲፋለሙ ቆይተዋል። የቅርቡ ውጥረት በከፍተኛ ሁኔታ የጨመረው ባለፈው ኤፕሪል እስራኤል በሶሪያ የሚገኘውን የኢራን ቆንስላ ላይ የአየር ጥቃት ከሰነዘረች በኋላ ነበር። በአጠቃላይ የእስራኤል እና የኢራን ውጥረት እጅግ በጣም የተወሳሰበ ሲሆን በቀጣይ ምን ሊሆን እንደሚችል ለመተንበይ አስቸጋሪ ነው። ሁለቱም ወገኖች የራሳቸው ጥንካሬና ድክመት ያላቸው ሲሆን የክልሉና የዓለም አቀፍ ሁኔታዎች በግንኙነታቸው ላይ ከፍተኛ ተጽዕኖ ያሳድራሉ። እስራኤል በአንጻራዊ ሁኔታ አነስተኛ ሕዝብ ያላት ሀገር ብትሆንም በዓለም ላይ ካሉት ኃያል ከሆኑ አገሮች ተርታ የምትሰለፍባቸው በርካታ ምክንያቶች አሉ። እስራኤል በቴክኖሎጂ ዘርፍ በተለይም በሳይበር ደህንነት፣ በመከላከያ ቴክኖሎጂ እና በግብርና ፈጠራ የላቀች ነች። ይህች ሀገር ች ስታርት አፕ ኔሽን በመባል የምታወቅ ሲሆን የቴክኖሎጂ ፈጠራዎቿ ለወታደራዊ ጥንካሬዋ ከፍተኛ አስተዋጽኦ ያደርጋሉ። ለምሳሌ እንደ አይረንዶም፣ ኢፋንዶም ያሉ ዘመናዊ የአየር መከላከያ ስርዓቶች የተገነቡት በዚህ የቴክኖሎጂ ብቃት ነው። እስራኤል ለደህንነቷ ከፍተኛ ትኩረት ትሰጣለች። ሁሉም ዜጎች ሴቶችም ጭምር በውትድርና ውስጥ የማገልገል ግዴታ አለባቸው። ከፍተኛ የሰለጠኑ የሰው ኃይል አላት። በተጨማሪ እስራኤል ዘመናዊ የጦር መሳሪያዎችን በመጠቀም እና የላቀ ስለላ ክም በመገንባት እራሷን አጠንካለች። አሜሪካ ለእስራኤል በየዓመቱ ከፍተኛ የሆነ ወታደራዊ እርዳታ የምትሰጥ ሲሆን ይህም የጦር መሳሪያዎችን ዘመናዊ ለማድረግ እና ቴክኖሎጂን ለማዳበር ይረዳል። እስራኤል በይፋ ባትቀበልም የኑክሌር ጦር መሳሪያ እንዳላት በሰፊው ይታመናል። ይህ ደግሞ በክልሉ የደህንነት ስትራቴጂ ወሳኝ እንደሆነ ይገመታል ባትቀበልም የኑክሌር ጦር መሳሪያ እንዳላት በሰፊው ይታመናል። ይህ ደግሞ በክልል ውስጥ ለሚኖራት ኃይልና የደህንነት ስትራቴጂ ወሳኝ እንደሆነ ይገመታል። እነዚህ ምክንያቶች እስራኤል አነስተኛ ሕዝብ ያላት ሀገር ብትሆንም በዓለም አቀፍ ደረጃ ኃያል እንድትሆን አስችለዋታል።